ሰላም አሌይኩም ወረሐመቱላሂ ወበረካቱ፣ የተከበራችሁ እና የተወደዳችሁ የአሮ ሚዲያ ቤተሰቦች በአለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ጉባኤ በመጪው ሐምሌ ወር ላይ የሚካሄደውን ምርጫ አስመልክቶ መግለጫ ሰጥቷል።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 አራቱ፣ በምርጫ ውጤት የኃላፊነት ርክብክብ የተደረገባቸው ስለመሆናቸውም አንስተዋል። ተጠባቂው ምርጫም ውጤታማ ሆኖ እንዲጠናቀቅ ህዝበ ሙስሊሙ በኃላፊነት ስሜት በንቃት እንዲሳተፍ ዶክተር ጄለን ጥሪያቸውን አቅርበዋል። የዑለማእ ጉባኤ ምርጫውን ሸሪአን ብይን በተመለከተ 12 ነጥቦችን መሰረት አድርጎ ፈትዋ የሰጠበት ሲሆን ነጥቦቹን የጉባኤው ጽሕፈት ቤት ኃላፊ ሼህ መሐመድ ዘዝረድን አማካኝነት በንባብ ቀርበዋል። የምርጫ መስፈርቶችና ስነስርዓቶችን በተመለከተ የተሰጠ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

አፈፃፀሙን ከመረመረ በኋላ የሚከተለው ምላሽ ወይም ፈትዋ ሰጥቷል። አንደኛ፣ ሸሪያዊ ብይኑ በተመለከተ በኢስላም መሪን መምረጥ ተቀባይነት ያለው መሆኑ በተለያዩ የሸሪያዊ ማስረጃዎች ተረጋግጧል። አንደኛ፣ ምርጫ በእምነት የእምነት ሰዎች ወይም ሙስሊሞች ከተወደሱበት የሹራ የመመካከር ህግ መገለጫዎች አንዱ መሆኑ ዋናው ነው። አላህ ሱብሃነሁ ወተዓላ እንዲህ ይላል ወአምሩሁም ሹራ በይነሁም ሱረቱ ሹራ ሰላሳ ስምንተኛው አንቀጽ ላይ ይህም ማለት ምንድነው ሁሉም ጉዳያቸው መመካከር ነው ይላል ሙስሊሞቹ ሲያሞግስ ነቢዩን ዓለይሂ ሰላቱ ወሰላምም አላህ እንዲህ በሚል አዟቸዋል ወሻዊሩሁም ፊል አምር በሁሉም ነገር አማክራቸው ሱረቱ ዓሊ ዒምራን መቶ ሃምሳ ዘጠነኛው አንቀጽ ሁለተኛ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 ከአንሷሮች ተወካዮቻቸውን እንዲመርጡ መጠየቃቸው ሌላው ማስረጃ ነው አምስት ነቢዩ በነቢዩ ሰለላሁ ዓለይሂ ወሰለም ዘመን የአንሷሮች እያንዳንዱ ነገድ በእነሱ አባባል አሪፍ በሚባል የሚታወቅ ተወካይ የነበራቸው በሆኑ ሌላው ማስረጃ ነው ስድስት በሰሐቦች የረሱል ዓለይሂ ሰላቱ ወሰላም ባልደረባዎች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

ከመረጥከው ሰው ወይ ከቀጠርከው ሰው በላጩ ብርቱና ታማኝ ሰው ነው። አልቀሶስ 26 ኛው ተመራጭ ሸሪዓውን በትክክል የሚያውቅ መሆን አለበት። በተለይም ፕሬዚዳንት፣ ምክትል ፕሬዚዳንት፣ ዋና ጸሐፊ እና ከፍተኛ አመራሮች ላይ መስፈርቱ መሟላት ግድ ይላል። መ ተመራጭ ተጨባጭ ተጨባጩን የሚያውቅና ልምድ ያለው የሰዎችን ችግሮቻቸውንና ከነ መፍትሄቻቸው የሚረዳ መሆን ይኖርበታል። ነቢዩላህ ዩሱፍ ዓለይሂ ወዓላ ነቢይን አፍሉ ሰላት ዋዝከ ተስሊም እጅዓልኒ አላ ኸዛኢኒል አርድ ኢኒ ሐፊዙን ዓሊም ብለዋል። ሦስተኛ የምርጫ ጠቅላላ አዳብ አዳብን በተመለከተ አንደኛ ማንም ተመራጭ በምርጫ ላይ መሳተፍን ሙስሊሞችን ለማገልገል የሚያግዝ ዘዴ እንጂ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

ለሰፊው ህብረተሰብ ለማገልገል ሳይሆን ለግል ወይም ለቡድን ጥቅማጥቅም ብቻ በማሰብ የሚመረጥ ሰው በዚህ ማስጠንቀቂያ ውስጥ ይካተታልና ብለዋል። አላሁ ሱብሃነሁ ወተዓላ ዓለም የኢትዮጵያ ስምና ጉዳዮች ጠቅላይ ምክር ቤት የዑለማ ጉባኤ ሰባተኛው ቀን ዘጠነኛ ወር ላይ 2017 11 17ኛ ቀን 1446 ሂጅሪያ።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

ደረጃ አንድ ደረጃ ሁለት ደረጃ ሶስት ብሎ አይቻለሁ። የአስመራጭ ቦርድ ድልደላዎችን እሱ ነው ከምን ተነሱ የሚለው ነገር እንግዲህ እንደ ፊቅህ መነሻ አለው ይባላል። ጅሙዓ የሚወጅብባቸው ከሚል ከመዝሀብ ሻፊዒ ተነስቶ እንደ መስጂድ መቆጠር የተጀመረው ከአርባ ቁጥር ነው ከሚል አኳያ ተነስተን ነው የሚል ነገር አላቸው። ብዙም እንትን የለው የሀሪማዎች ጉዳይ ነው፣ የሀሪማዎች መሻይኮች ችግር የለው መሻይኮች መሻይኮች ናቸው።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 እንግዲህ የሚፈልገው ምርጫን የሚመራልን የምንመርጣው እዙ ላይ ፍጥጫ የተነሳምት ሲሆነ ያኖርነው መፍትሄ ምንድን ነው? ያለበት ትምህርት ቤት፣ መስጂድ ወእንተውና ሌሎቹ ይመርጣሉ። እሱ በኋላ ለራሳቸው ተማርተው የታረቁ ጊዜ ወንበራቸው ይጠብቃቸዋል። በዚህ ይፈታል።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

አባሪ ሁናችሁ አስተባብራችሁ በውጤት እንገናኛለን፣ ተስፋ እናደርጋለን። ሃሩን ሚዲያ በስፍራው በመገኘት ያጠናቀረው ዘገባም ይሄን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን አቀረብን። ሰላሙ አለይኩም ወረህመቱላሂ ወበረካቱ።